በ1960 ዓ ም ተወልዶ በ21 ዓመቱ በ1981 ዓ ም ከኢትዮጵያዊቷ ጎንደር ከተማ ስደት ወደ ሱዳን በእግሩ ያደረገው ባለታሪካችን በሱዳን የስደተኞች ካምፕ ውስጥ አምስት ከባባድ ዓመታትን አሳልፎ እድል ቀንቶት አሜሪካ ገብቷል አሜሪካ ቢገባም የማታ ማታ የኒውዮርክ ከባድ የጎዳና ህይወት አጋጥሞታል። በኒውዮርክ የጎዳና ህይወት ከድመቶቹ ጋር እየተጫወተ በኢትዮጵያና በጎንደር ከተማ ፍቅር እየናወዘ መጽሐፍ ቅዱስንና ዳዊትን በአማርኛ እየደገመ በአካባቢው ሰዎችና በሚያውቁት ዘካትማን እየተባለ በአሜሪካን ምድር በኒውዮርክ ከተማ ለሰላሳ አንድ አመታት ኖሯል። ታሪኩን ያገኘ ነው። አልጀዚራ ዶክመንተሪ ሰርቶለት ነው፣ እንከታተል። ከሀገሬ የወጣሁት በሱዳን በኩል በእግሬ ተሰድጄ ነው። ለዛም ያበቃኝ በሰዓቱ የነበረው የመንግስት ስርዓት ነው የሚለን በአሜሪካን ሀገር በኒውዮርክ ጎዳና የሚኖረው እሸቴ በኢትዮጵያ በነበረው አብዮትና በጥብጥ ታሰር ያለው ተገርፍ ያለው ልረሸንም ነበር፣ ብዙ ምጡቅ ተማሪዎች ዶክተሮች የህግ ባለሙያዎችና የተማሩ ሰዎች ሁሉ ሲደረጉ እንደነበር እንደተረሸ። እሸቴ አሜሪካ ከገባ በኋላ በኮንስትራክሽን ድርጅት ውስጥ የግንባታ ስራ በማግኘቱ የተረጋጋ ህይወትን ይጀምራል። ኢትዮጵያውያን ሴቶች እጅግ ውቦች ናቸው የሚለው እሸቴ በወቅቱ ቆንጆ የአገሩን ልጅ አግብቶ መኖር ይመኝ ነበር። ነገር ግን እሸቴ ባላሰበው አጋጣሚ በኮንስትራክሽን ድርጅት ውስጥ በስራ ላይ እንዳለ ከባድ አደጋ ያጋጥመዋል። በዚህም ለአመታት በሆስፒታል ውስጥ ሕክምና ሲደረግለት ቆይቷል። የሚሰራበት ድርጅት 300ሺ ዶላር ካሳ ሰጥቶት አፓርትመንት ተከራይቶ በመኖር ከህመሙ እስከ መጨረሻው ለማገገም እየጣረ ባለበት ሰዓት ወኪሉ ገንዘቡን ሙሉ ለሙሉ ለህክምና በሚል ከአካውንቱ እንዳወጣውና ምንም አይነት የክፍያ ገንዘብ እንደሌለው ደብዳቤ ይደርሷል። በሰዓቱ ለሚኖርበት አፓርትመንት የሚከፍለው ምንም አይነት ገንዘብ ያልነበረው እሸቴ በአሜሪካን ሀገር በኒውዮርክ ጎዳና ሆምለስ ሆኖ ለመኖር እሸቴን በሚኖርበት በኒውዮርክ ከተማ የጎዳና ህይወት የሚያውቁትና በአካባቢው ባሉ ሰዎች ካትማን በመባል ነው የሚታወቀው። ለዚህም ምክንያቱ ወደ ራሱ ዓለም በሰበሰባቸው ፍቅርን በሰጣቸውና እነርሱም እንዲሁ የጎዳና ነዋሪነቱን ሳይመለከቱ ገደብ የለሽ ፍቅር በሰጡት ድመቶቹ የተነሳ ነው። ድመቶቼን ከ11 ዓመት በፊት ነው ያገኘቸው። ምንም ነገር ካገኘው እኔ ከመብላቴ በፊት እነሱን ነው የማበላቸው እጅግ በጣም ጥልቅ ፍቅር አለ ለነሱ። ሁሉን ነገር በቅርበት እና በፍቅር እንጋራለን። የሚያማምር ስምም አላቸው። ጄሲ ጃክሰን፣ ዊንስተን ቸርችል፣ ካስትሮ፣ ሼባ፣ ፓትሪስ፣ ፕሪንሰስ ዲያና፣ አልበርት አይንስታይን፣ ኦፕራ። ኦፕራን ኦፕራ ያልኳት በሰዓቱ ሴት መስላይ ነበር። በእርግጥም አይደለችም። ስከርት፣ ኑቢያ። ኑቢያ የድመቶቹ ሁሉ አባት ነው። እሱ ነው ለመጀመሪያ ጊዜ ያገኘሁት። እዚህ አጠገቤ ይቀመጥ ነበር። አይርቀኝ ወደድኩት። በጣም ወደድኩት። ኢትዮጵያ ድንቅና ተራሮቿን የደንገነት የሆኑባት ሀገር ነች። ልጅ እያለሁ በኃይለ ሥላሴ ዘመንም እጅግ ሰላም የሰፍንባት ሀገር ነበር። እሳቸውን ለመገልበጥ የተጀመረው ጦርነት ግን ሁሉንም ነገር ለወጠው። ዩኒቨርሲቲ ገብቼ ሰው የሚያደርገኝን ትምህርት መማር እፈልግ ነበር። ጦርነቱ፣ አብዮቱና ብጥብጡ ግን ያንን እንዳደርግ አላስቻለኝም። ኢትዮጵያ ያለው እጅግ የምወዳት ፍቅረኛም ነበረች። እስከ ቅርብ ጊዜ ድረስ ልቤ በሷ ምክንያት እንደተጎዳ ነበር። ተናፍቀኝ አስታውሳታለሁ። ከአገሬ እንደወጣው በሱዳን ስደተኛ ካምፕ ውስጥ ያቺን ኢትዮጵያዊት ቆንጆ በየደቂቃው አስባትና ናፍቃት ነበር። ላገባት ፈልግ ነበር የሆነ ጊዜ ላይ እንዳገባችና ሶስት ልጆችን እንደወለደች በሰው በሰው ሰምቻለሁ። አሸቴ በኒውዮርክ ጎዳና ላይ ወድ ሲብሰው መጽሐፍ ቅዱስን በማውጣት አፍ በፈታበት አማርኛ ከዳዊትና መጽሐፍ ቅዱስ ቃሉን በማንበብ መጽናናትን የሚያገኝ ሲሆን ሌላው ሰላም የሚያገኝበት ሰዓት አይኑን ለእንቅልፍ ሲከድን እንደሆነ ይነግረናል። ሁሌም ሐዘን ላይ ነኝ። ከሐዘኔ የምወጣው ተኝቼ በጊዜ ሰረገላ ወደዚህ ልጅነቴ ስመለስ ነው። እዚህ ያለው ደስተኛ ነበር። ኢትዮጵያ ገነት ነች፣ የምድር ገነት፣ ፍጹም ማህበራዊ የሆነ ህዝብ፣ ልጆች፣ ሴቶች፣ ማህበረሰብ በጋራ በአንድነት ቡና የሚጠጣበት እሸቴ ማለት ዘር ፍሬ የሚሰጥበት ሰብሎች የሚያብቡበት ውብ ወቅት ነው። እዛ ነው አባቴ አሸቴ ያለኝ። አባቴ እጅግ ይወደኝ ነበር። ስተኛ ቤታችንን አስታውሰዋለሁ። በሩን ስለማውቀው በሰብሉ መሀል ተጠግቼ አንኳኩ።